ኢድ ረስ ለመዳም ቅመም አረብ ሀገር ሆና ኢትዮጵያ ኒካህ ለም አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቻናሌ ቤተሰቦች እንደምን እኔ ሆኔ ደና ነኝ አልহামዱሊላህ ዛሬ መጣሁበት ነገር እንግዲህ በጣም ጠቃሚ ነው ብዬ ከማስበው ነጥብ ነው የተነሳሁት። ለውድ እህቶቼ ለመዳም ቅመሞች ነው ማለት ነው። አብራችሁኝ ቆዩ። ላይክ ሸር ሰብስክራይብ ማድረግ በማበረታታት እናንተ ማበረታቱኝ፣ እኔም የሰማሁትን ያየሁትን ላካፍላችሁ ወስኛ አለሁኝ። ላይክ ሸር ሰብስክራይብ አይረሳ። እንግዲህ አባቷ ስለ ልጁ እንዲህ በሚሉ ሁኔታ አወያየኝ። ልጄ ስለ ልጄ ልንገርሻ አለኝ። የሆነ አጋጣሚ ሆኖ ወፍጮ ቤት ነው ያወራኝ መብራት ጠፍቶ ነበር፣ እና አባት እንግዲህ ስለ ልጁ የገጠመውን ነገር ነገረኝ። ሴቶች ስትባሉ በጣም አዋራጅ ናችሁ። ለቤተሰብ ዝቅ ብለን ቤተሰብ ዝቅ ብሎ ራሱን ደፍቶ እንዲህ የሴት ልጅ አባት እየተባለ እንዲሰደብ እያደረጋችሁ ነው አለኝ። እንዴት አልኩት፣ እንዴት ስለው አባት እንዲህ አለኝ። ልጄ ለብዙ ዓመታት እውጭ ነው ያለችው። ነገር ግን አንድ ቀን ስልክ ደወለች እና ና ኒካህ የሚያስሩ ሰዎች ይመጣሉ እና ኒካህ ማድረግ እፈልጋለሁ፣ ተቀበላቸው አለችኝ፣ ወይንም ውክልና ስጥ አለችኝ አለ። እንዴት እማላቀው ሰው እሰጥሻለሁ ብዬ ስላት አይ፣ ታቀዋለህ እንደዚህ እንደዚህ ያለ ሰው ነው ብላ አለችኝ። ከዛም በኋላ ሰውየውን ሳጣራ ዝም ብሎ ነገር ነው፣ ዱርዬ ነው፣ እማይሆናት ነው። ልጄ ይሄ ሰውዬ አይሆንሽም ብዬ አልኳት አለኝ አባቷ እንግዲህ ማለት ነው እና እኔ የምፈልገው አንተ ብቻ ውክልና እንዲትሰጥ ወይም የመጡትን ሰዎች ተቀብለህ እንዲታሰናግዳቸው እንዲትወፍቀኝ ብቻ ነው የምፈልገው፣ ሌላ ነገር አይደለም። አባቴ ብዙ ዓመት ለፍቻለሁ፣ ስለዚህ ማግባት አለብኝ አለችኝ አለኝ። እህ ስለው እንግዲህ፣ ከዛም በኋላ እነዛ ሰዎች መጡ፣ ኒካህ አደረጉ፣ ሄዱ አለኝ። ሳት መጣ ወደ ኢትዮጵያ። ሁለት ዓመት እንግዲህ በኒካህ አብረው ኖሩ ማለት ነው። አታውቀውም ያን የምታውቀው በስልክ ነው። በአካልም ልታውቀው ትችላለች። ነገር ግን አረብ ሀገር ነው ያለችው። አብረው እየኖሩ አይደለም። ባህሪውን ልትረዳው ትችልም። በስልክ የምታውቀው ባህሪና በአካል የምታውቀው ባህሪ ደግሞ አንድ አይደለም። ስትኖሩና ሳትኖሩ ያለው ባህሪ አንድ አይደለም ማለት ነው። ግን እሷ ገና አረብ ሀገር እያለች አቃጠላት፣ በቃ አናደዳት። ስለዚህ አባቴ ኒካህ እንዳሳሰርከኝ አስፈታኝ አለችኝ አለኝ። ይሄ ሁሉ ወፍጮ ቢን ነው የእናንተ ጉድ የሰማሁት ማለት ነው። ከዛም በኋላ እኔ ስለ የው ግዴታ ላግባው ያግባኝ ብለሽ ስላሽ እንጂ ታይ ብዬ ሸልማይ። ስለዚህ ምን ብዬ ነው ማስፈታሽ? እዛው ጨርሽ ብዬ ስላት አይ መፋታት አለብኝ። መምጣት አልፈልግም ወደ ኢትዮጵያ። ሱናኔ ባልና ሚስት መሆን አንችልም። ስለዚህ ኒካን ያውርድልኝ አለች። ከዛም ሽማግሌ ሰብስቦ መጣ ማለት ነው። አቶ ባል፣ አቶ ባል የተባለው ኒካ ያሰረላት እንግዲህ፣ አንዲት ቀን ልብስ ገዝቶላት አያውቅም። አስቤዛ ሟልት አያውቅም። እያስተዳደራትም አይደለም ያለችው አረብ ሀገር ነው። ስለዚህ ሽማግሌዎችን ሰብስቦ ከቻ ለቤት ያለኝ። ከዛም በኋላ ሁለት አመት ሙሉ የሰራችሁ ብር፣ የሰራችሁ ብር ለፍታ ደክማ ላዋን እንዲህ እያደረገች እንቅልፏን አታ እንደዚህ እንበዋን እያረገፈች የሰራችውን ብር ሁለት አመት የሰራችው ብር የኩሌ ነው አለ እና ለእኔ እንኳ አንድ ቀን አምሳ ሺ አርባ ሺ በአንድ ይልካልኝ አታውቅም። ከምትልካት ብር አስር ሺ ውሰድ አምስት ሺ ውሰድ እያለች ነበር ለእኔ ልጅም ልክልኝ አለኝ። ምን ያህል ቤተሰብ በእኛ እንደሚያፍሩ የተሰማኝ የዛ ሰዓት ነው። እና ከዛ በኋላ እያሰውዬ ያ ልጅ ማለት ነው ያንን ብር የሁለት አመት ብር ፈረዱለት፣ ግማሹ የሱ እንደሆነ። በቃ የኒካህ ሚስቱ ናት፣ የኒካህ ሚስቱ ናት። የኛ ሰው ደግሞ ስለ ኒካህ ስለ ሸሪያ ምናምን ግንዛቤ የለውም። ስለዚህ ያንን ብር ለእኩል ተደርጎ ታስቦ የስንት ነው ምንዛሬ፣ ሁሉ ነገር ታስቦ፣ አንድ ባንድ የምሰራው ደግሞ እዚያ ቃል። ከዛም በኋላ ከፍሎ ወሰደና ኒካሁን አውርዶላት ሄደ። የሰቡት ማለት ነው። ማን ነው ያፈረው? የሴሊብ ቤተሰብ አባቷ ማለት ነው። የሰራችውን የደከመችሁን ብር ወሰደ። ያኛው አንድ ቀን ልብስ ገዝቶላት አያቅም። አንድ ቀን ስለሷ ተጨንቆ አያቅም። እዚህ የፈለገውን እየበላ የፈለገውን እየጠጣ የፈለገውን እየለበሰ እየኖረ ነበረ። ከዛም በኋላ ደግሞ የእሷን ብር ነጠቃት ማለት ነው። እና ቤተሰብ ምን ያህል እንደሚያፍርባቸው፣ ቤተሰብ ምን ያህል እንደሚወቀስባቸው ታቃላይ። ወይ የከሌ ልጅ ወይ የከሌ በጣም ነው የሚያሳፍረው ማለት ነው። አብዛኞቻችሁ ይህን ታደረጋላችሁ ብዬ አላስብም፣ ግን አሉ ደግሞ። ከሩቅ ሀገር የምታገቡ እህቶች ሳታቂው ሳያቅሽ፣ አንቺ እንትና እሱ እንትና ሆናችሁ የምትጋቡ እህቶች አላችሁ፣ በስልክ ማለት ነው። ከዛ በኋላ ብርሽን ትልክ ያለሽ ትልክ ያለሽ በኋላ ስትመጭት ታለሻለሽ። ለምን መጀመሪያ መጠንቀቁ አይሻልም? እና እዛው ወፍጮ ቤት እንግዲህ ሌላዋ እናት እንዲህ ብላ ስትነግረኝ ነበር ልጄ የሆነች ልጅ አገባ ወደ ቆላው ሀገር ነች። የት ነው እዚህ መታ። አምስት አመት ነው ሰርታ መጣች አለች። ከዛ ኒካህ አድርገን እንሄዳለን ምናምን ስትል ኒካህ ሳታደርግ ሄደች አለች። ከዛም በኋላ ሄድና ኒካህ አድርገልኝ አለችው አለች። ከዛ ሄደን ተው እያልኩት ሄዶ ቤት ኒካህ አደረግን አለች። ከዛ ብር ትልክለታለች፣ ትልክለታለች። ግን በኋላ ነገር አመጣች አለች። ነገር ስታመጣ ብሩን ግን አላጠፋም ልጅየው ማለት ነው እና ብሩን ሊመልስ ላስፈለገ ግን እሷ ሞታለሁ መርዝ ጸጣለሁ አረብ ሀገር ሆና ማለት ነው። ሰቡት መርዝ ጸጣለሁ፣ እንደዚህ ሆናለሁ፣ አንተን ከፈታሃኝ ምናምን፣ በቃ ብዙ ነገር ትለዋለች እና ልጄ በጣም ተሸገረብኝ። እኔ ምን አይነት ምን አይነት ጊዜ ላይ እንደደረስን አላውቅም። ሴት ልጆቻችን በጣም አሳፈሩን እያሉ ማለት ነው። እውነቴን ነው የምላችሁ፣ የዚችን ሴትዮ ታሪክ ያወራችንም ማለት ነው ብነግራችሁ፣ እኔ እንጃ፣ እኔ እንጃ ማለት ነው እና ስንቶቻችን ነው የተሸወር ስንቶቻችሁ ናቸው የተሸወዳችሁ? ለምን አረብ ሀገር ስንት ሆናችሁ ለፍታችሁ ደክማችሁ የሰራችሁትን እንቅፋታችሁ የሰራችሁትን ብር ለምን ታባክናላችሁ? ለማ መስጠት እንዳለባችሁ አታውቁም? እና በአሁኑ ሰዓት የገዛ ወንድሞቻችን ያልታመኑበት ላይ ሌላ ሰው አምናችሁ ብራችሁን ሰታችሁ፣ የኔ ውድ የኔ ፍቅር ስላለሽ ብቻ አትሸወዱ ማለት ነው። የኔ ፍቅር ስላለሽ ብቻ የኔ ውድ ስላለሽ ብቻ አምነሽ መስጠት የለብሽ። እንዲያውም ጭራሽ በስልክ ኒካታዝሮ ማለት ነው። እና ተጠንቀቁ። እውነት እኔ ሰውዬው በጣም ነው ያዘንኩት። ውፍጮ ቤት ሊያስፈጭ መጥቶ ነው እና እንደዛ አደረገች እንድ እችኛ የሰው ራሱ በቃ ልጅ ሄዳ ገባ ብሩን ይመልስላታል ችግር የለውም። ነገር ግን ራሴን አጥፋለሁ አለች ከፈታኝ ካልፈለገሽስ መተሽ ዝ ዝምን ሊያደርግሽ ነው። ራሽን አጥፍተሽስ ምን ልትጠቀሚ ነው እናቴ እና እያሰባችሁ ማለት ነው። መታችሁ አታልቅሱ። እውነት ይቀጥላል፣ ትምህርቱ ማለት ነው። ያኔ የሰማሁት እውነት ነው ምላችሁ። እንዲያውም ሊቀርጻቸው ፈልጌ የነበረ ወፍጮ ቤት ነገር ግን ፍቃደኛ ላይ ሆኑ ይችላሉ እና ሆዳቸው ቆስሎ እያካፈሉኝ ነበረ። በሆነ ታሪክ የተነሳ ነው እያወሩኝ የነበረው ማለት ነው። እና የኦዶ ኦዶ እራሱ አለኝ፣ ሁለት ደቂቃ ምናምን ማለት ነው። ሌላ ጊዜ ላሰማችሁ እችላለሁኝ። ኮሜንት ላይ አስተያየታችሁን ሀሳባችሁን አካፍልኝ። እንሻላህ በዚሁ እቀጥላለሁ ማለት ነው። የሰማሁትን ነው የማቀውን ነው ማውራችሁ አሉ አሉ ወሬ ሳይሆን በጆሮ የሰማሁትን የነገሩኝን እና እስከ መቼ ነው ጅል የምንሆነው? ብዙ ነገር አለ ማለት ነው። እኔ በቅርብ የሰማሁት ነገር ያየሁት ነገር በጣም ያስጠላል። ለምን ደስ ትሆናላችሁ ማለት ነው። ባል ጠፍቷል። ኢትዮጵያ መታችሁ ማግባት አትችሉም። በማንነታችሁ ታፍራላችሁ አላቅ። ስለዚህ እራሳችሁን ጠብቁ፣ ብራችሁን ያዙ፣ እድሜያችሁን ተጠቀሙበት። አረብ ሀገር ሆነሽ ያገባሽ ባል ኢትዮጵያ ተቀምጦ ምንም አይፈይድልሽም። ምናልባች ለጥቅሞ ሲል ቤት ሊሰራልሽ ይችላል ማለት ነው። እና ውድና የተከበራቸው ቻናል ቤተሰቦች በሌላ ቪዲዮ እንገናኛለን። ቀጣይ ቪዲዮ ስለምንሰራ ላይክ፣ ሸር፣ ሰብስክራይብ ማድረግ አበረታቱኝ። ኢንሻ አላህ። አሰላሙ አለይኩም ወረህመቱላሂ ወበረካቱ